ውድ የተከበሩ ቤተሰቦቼ ለምታበረታቱኝም ከልብ አመሰግናለሁ። አዲሶችም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በአክቦራ ተጠይቃለሁ ማለት ነው። ሲቀጥል ማለት ነው። ሲቀጣጥል አንድ ሰሞን አንድኛው ብዲሴቲን እና አንድ ቤት ታካልናል አንዱም መጠምቻ ስንል አንድ መጠምቻ ይመጣል ማለት ነው። አንድ ወጠጤ ስንሸኝ ሌላኛው ወጠጤ ይበቅላል ማለት ነው። አኖ ስንገለገል አኖ በረደልን ስንል ደግሞ ታኖ የባሰ መጅኑን መጣልን ማለት ነው። ለምን ብር ነው? በነገራችን ላይ እንደው ውዲ ኮነዋል አገሬ ሰው አሁን ለታ እንትን ሲደፋባን ነበር ያየነው። ምን አሁን ትናንትና ትናንት ሜሬ እንዲያ ሲዘቀዝቅባት ነበር፣ በደረሷ ላይ ልብሷን አበካክሎ በቅናት ብን ብሎ የበሰበሰ በቅናት ማለት ነው። እስኪ ለማንኛውም ይሄ ዛሬው እንደውም አብረን እንመልከት ማለት ነው። ባ የዛረጉድ ኮኖ እሺ፣ እስኪ እንመልከተው። አሁን እዚህ ላይ እንግዲህ ሁለቱ በአንድ ቁጭ ብለዋል ማለት ነው። ጠርተሹ ነው ወይ እያላት ነው፣ ጠርተሹ ነው ወይ መጣው እያላት ነው። ማንን እያለች ነው? ድንግጣለች። ወጣ ውጥመቻ ማለት ነው።

ለማንኛውም ስለወፈረ ይሪ ይሪ ይሪ፣ ይሄ እንጂ ስም ይዣለሁ ብዬሽ ከእንቀባረረብህ ብቻ ዝም በለው።

ሌሎችም የሆነ ፍንጫ አግኝተው ነው። እኔም ደግሞ አብሬያችሁ እነግርሀለሁ ስለማወቅ ነገር አለ። አሁንም እኮ ችግር የለውም። በቃ የተወራ እሱ ቻናል ማሳወቅ እፈልጋችሁ እና እንትን እና የታረቅን ሰዎች እኮ ዛሬ አነጣላት

እሱ፣ እኔ አላውቅም። በላይ፣ እኔ እውነቱን መደበቅ አልችልም። ነው ልትገሉኝ፣ ስለተናገርኩ እውነቱን፣ ስለተናገርኩ ነው በላይ። እውነቱን መደበቅ አንተ ነው እኔ ልቀቀው። ልገሉኝ ነው እኔ፣ ልገሉኝ ነው አይደለም። ይህ ምስክር አለ፣ አንተ ኦዲየንስም እያየኝ ነው። በቃ ሂድ እንጂ ከማን ከእሱ ነው